ከተማመነ ማለት በቂ ምክንያት አላቀረብሽማ። ማሬ ከዱባይ አሜሪካ ወይ አውሮፓ ወሰደሽ እዛ ከደረስሽ በኋላ ላሽ ብት ውስ ሰውዬ ለፍቶ ውስዶሽ አሪሹር እሺ፣ ካረግ ከሸላሽ ካልሽ ግን እኔ ፎቶሽን ለጥፌ ቪዲዮ ሰራለሁ። ትዳር አሁን ከቁጥር አንድ ነው የምጀምረው፣ ከዜሮ አንድ ከሚኪያስ ነው የምጀምረው። የሚኪያስን መስፈርት የምታሟይህቴ አንድ ቁጥር ዜሮ አንድ ጽፈልሽ ትገበች አሁን ሳላነብህ ከጻፋችሁ ውሸታሞች ናችሁ። ካነበብኩ በኋላ እሺ ሚኪያስ የሚኪያስ መስፈርት በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከሰላሳ በላይ የሆነ ከውጭ ሀገር የምትኖር ቀይ ሆና ፀጉር ያላት፣ በሂውማን ሄር ዘመን ፀጉር ያላት ሴት መፈለግ ትንሽ ከባድ ነው እና ጸጉር ያላት ብሏል። ቁመቷ ከሜትር ከስልሳ አምስት በላይ የሆነ ስራ ያላት አግብታ የፈታችው የምትሆን ችግር የለውም። ልጅ አንድ ቢኖራት ችግር የለውም። ከአንድ በላይ ግን አክሰብት አያደርግም። ሶ ይህንን መስፈርት የምታሟ ይህቴ ካለሽ የሚኪያስ ኮድ ዜሮ አንድ ነው። ሌትስ ጎ። አሁን የሚኪያስ ተራ ነው። ዜሮ አንድ ነው የምጽፉት። የሚኪያስን መስፈርት የምታሟ ይህቴ ካለሽ ኢንቫይት ተደርጓል አንድ ሰው አሜን እና ኢትዮጵያ የኔ ባካፕ አካውንቶች ናቸው። ፎሎ እያደረጋችሁ ጋይስ የኑ። ቪዲዮ አላበራሽም ወይም ጨለማ ነው፣ እየቀለድኩ አይደለም። ገብታችሁ ወዲያው ቪዲዮ ካላበራችሁ ድቅል ከላስ ማህሌት ኢንቫይት ተደርጋለች። ቤቲ ማህሌትን ኢንቫይት ታደርግ። ያየሁት ግን እየገባ ያለው ሀይሌ የሚባል እንደ ወንድ ለምንድን ነው የምታስገቡት? ማህሌትን ደግመሽ ኢንቫይት አርጊያት፣ ኦር ኮይንን አርጊያት፣ ሄለንን አርጊያት እየጻፉ ነው። ቆየስ እሷ ቶሎ ቪዲዮ ካላበራች ለምለም ጽፋለች። ኢንቫይት አረጋት ቪዲዮ አ አንድ ሁለት ሶስት አራት አምስት። ሰላም እንዴት ናችሁ? አብሪ። አዎ የሚካያስ ኮድ ነው፣ ግን መርጫ አለው። ግን ምንድን ነው ችግሩ? እሱ ወጣት ነው። የፈልቅ ሰው ነው። የምፈልገው ተለቅያለ ሰው። እሺ የአብዱል ኮድ፣ መጀመሪያ የአብዱል መስፈርት አለባለው፣ ሙስሊም ወላሂ። ዛሬ አብዱል ካልተሳካልህ ካላስ ከዚህ በኋላ እኮ አይ፣ ከዛሬ በኋላ ማለቴ አሁን ዛሬ ሳላገኝ አል በጣም አባየ። ግን እንዴት ነው ዛሬ ሳታገኝ ከወጣት? ዛሬ ካላገኘ ፕሮግራም ውስጥ ከሚያልቅ በቃ ሁለተኛ እድል የለም። እዚህ ቤት አትገባም። የአብዱልየማታ እር ግን የማታ እር የአሜሪካኖች፣ ምናልባት እነሱ ላይ እድል እሞክራለሁ። አይሻልም? ገናልት አይ የዛ አሜሪካ የሚኖሩ ብቻ እዛው የሚኖሩ ነው ማገናኘው። አሜሪካ ለአሜሪካ ብቻ ነው ሌላ እንደዛ ካለ እሺ የአብዱል መስፈርት በእምነቷ ሙስሊም የሆነች እድሜዋ ከሀያ አምስት እስከ ሰላሳ የሆነ ከውጭ ሀገር የምትኖር በውጭ ሀገር የምትኖር ቀይ ወይም ጸይም የሆነች መካከለኛ ቁመት ያላት ስራ ያላት ጥፍሯ ሙሉ የሆነ ማለት የተነቀለ ምናምን ጥፍር የሌላት ማለት ነው። ሙሉ ሙጃል ያልበና ነው። አንዳንዴ ይነቀላል። ይሄ ጥፍራቸው ሙሉ አይሆንም። ይሄ ጥፍራቸው በምንም አይነት ሪዝም ጥፍሯ ያልተነቀለ እሺ። ጫማ ቁጥሯ ከሰላሳ ስምንት ያልበለጠ እግረ ትልቅ ሴት አይወድም። አግብታ የፈታችን ብትሆን ችግር የለውም። ልጅ አንድ ቢኖራት ችግር የለውም። ከአንድ በላይ ግን አይቀበልም። ይህንን መስፈርት የምታሟይ እህቴ እና ቆንጆ ማለት ውበቷ ግን አልጠቀሽል የለኝም እና ውበቷ ደግሞ ቆንጆ ነች እና ጠዋት ስትነሳ አንዳንድ የውበት መለኪያ ጠዋት ሲነስኑ ከእንቅልታቸው በዛ፣ የለም እንደ እንደ እኮ እኮ ነው በመላጣዬ ምክንያት ገፉኝ። አራት እሑድ ያው አራት ሳምንት ገብቶ ትዳር ስላላገኘ ሁሉም እያገኘ ሲወጣ አይቶ ስላላገኘ እልህ ይዞት ነው እንዲህ መስፈርቱን የሚጨማምረው ገባቸው። እሺ እና የአብዱልን መስፈርት የምታሟይ እህቴ ካለሽ ዜሮ ሁለት ጻፊ ዜሮ ሁለት ዜሮ ሁለት ማሜ ነኝ። ምንድን ነው? ማሜ ነኝ። ያለማቋረጥ የቲክ ቶክ ምልክት እየሰጠችክ ነው። ፈልጋት ነው ማሜ ማሜ። ሴት ናት፣ ላስገባል። ሴት ነሽ? ፋይዛ ቪዲዮሽን አብሪ። ኢንቫይት አረግሻለሁ፣ ኢንቫይት አርጌሻለሁ እንዴት የሚበራው? ኢንቫይት አድርጌሻለሁ። ተርን ኦን የሚለው እንኪ። አቡ አንድ ያበራ አለው። ቻርጅ ላድርገው። እሺ፣ እሺ። ተመለስቻለሁ። እንግዲህ አሁን ላለቤት ተስፋ አድርጋለሁ። የሱን አላውቅም። እሺ፣ ላምብብልሽ። ሙስሊም ነሽ? አዎ። እሺ እድሜሽ ከሀያ አምስት እስከ ሰላሳ ነው? ኦኬ። በውጭ ሀገር ነው የምትኖሪው? በውጭ ነው ዱባይ ነው የምኖረው። ኦኬ እሺ መካከለኛ ቁመት አለሽ? መካከለኛ ነኝ። ኦኬ ጸይም ወይም ቀይ ነሽ? አዎ፣ አይካንሲ ጸይም ነሽ። እሺ ስራ አለሽ? ስራ በእኔ በመድኃኒት ቤት ነው ምሰራ አዎ እኮና ስራ ነው እኮ ታዲያ ስራ አለኝ ነው የሚባለው። እሺ እና ጥፍርሽ ሙሉ ነው፣ ምንም አይነት የተነቀለ ጥፍር የለሽም? አዎ እሺ እሺ ጫማ ቁጥርሽ ስንት ነው? ከሰላሳ ስምንት እስከ አርባ ለብሳለሁ። ሰላሳ ስምንት ቁጥር ነው እሱ የሚፈልገው፣ ከሰላሳ ስምንት ያልበለጠ ሰላሳ ስምንት ለብሳለሁ። መስፈርቱ አይደለም መሰለኝ። አንዱ ብተሽ ፈተሻል አይ ባይ፣ እስከ አርባ ነው ያለችው። አይሆንም። አይ ባይ፣ ቅርታ አድርግልኝ። ስምንት ጀምሮ ትለብሳለች ማለት ነው። አይ ባይ፣ ቅርታ ሁለተኛው ዙር ላይ እድልክ እያለቀ ነው አሁን። ያው ሚስት እስከሆነ ድረስ ሁለቴ አደግሜ አላገባም። አንዴ ብቻ ነው አይደለ? ስለዚህ ቆንጆ ነችዋ ነው የምፈልገው። ገባሽ? ምንም ነገር ማታደ ሁለተኛ ምናምን ስለማላገባ ቪዲዮ አብሪኝ። አንድ ሁለት ሶስት አራት አምስት ቻው። ሌላ ሰው ናይም ነገ፣ የዛሬ አምስት ዓመት ሚስት ታገኝ። አይበቃም? ነገ የዛሬ አምስት ዓመት ቻው። ከዚህ በኋላ እዚህ ቤት አላስገባክም። ጨምላቃ ስንት በጠ ልብ ያደነገጠም ነው። ሀዋዬ በሁለተኛው ዙር መዘግብሻለሁ። እሺ ማሬ፣ በእሱ ቦታ አይ ቁጭ በይ እዚሁ ቁጭ በይ ባሪዬ፣ የእሱን ቦታ ሰጥቼሻለሁ። እሺ አሁን ተረኛ አሌክስ ነው። ኖ አሌክስ ሪያና ናት። ሶሪ፣ የሪያና ዜሮ ሶስት ናት። እሺ የሪያናን መስ ሪያንን መስፈርት እንደምታሟላና እንደማታሟላ። ፕሮቴስታንት ነክ ኦኬ። እድሜክ ሰላሳ አምስት ደርሰሃል። ሰላሳ አራት ነን ግን እድሜ አንድ አለብኝ አንድ አመት ኦኬ እሺ ከኢትዮጵያ ውጭ ነው የምትኖረው? ከኢትዮጵያና ከዱባይ ውጭ የት ነህ? ሳውዝ አፍሪካ ገምቻለሁ። ሁሌም ሱቅ ውስጥ ያሉ ወንዶች ሲገቡ ሳውዝ አፍሪካ ናቸው። አይገርማችሁ፣ በቃ ገምቼ ነበር መጀመሪያም። የአምራል ልያለች ነው ሰሚራ ኮመንት ላይ፣ እባካችሁ የሰው ባል ያበሉ ፕሊስ። እሺ ከኢትዮጵያዎች ፀይም ወይም ቀይ? ፀይም ነው መካከለኛ ቁመት አለቅ ምትር ከሰባ ጥሩ ስራ አለቅ ው ስራ አለቅ ው ስቅ ውስጥ ስለዚህ አግብተ ፈተሃል? አይ አይ፣ እሱ አግብቶ አግብቶ የፈታ ቢሆን ችግር የለውም ልጅም ቢኖረው ችግር የለውም ብላለች። ልጅ አለቅ ከጋብቻ ውጭ ከፍቅረኛ አንተ የስራ ሰው ነህ። እሺ ሪያን፣ ጥያቄዎች ካሉሽ ጠይቂው። ቀለበት አለ ጣቱ ላይ እያሉ ነው ኮመንታተሮች። ቀለበት አለ እያሉ ነው ጣቱ ላይ። ቀለበት አድርገሃል እንዴ ወንድሜ? አለበት ማለኝው ብዙ ጊዜ ላይ ላይ ስለሚያስቸግሩኝ ገዝቼ ነው በራሴ በላቢ። ኦኬ ላይቭ ላይ ሴቶች እቃ ሲሸጥ ስለሚያስቸግሩት ከሴቶች ጥቃት ለመከላከል ቀለበት በገንዘቡ በላቡ ገዝቶን ያደረገው እናመሰግናለን። ለሪፖርተሮቻችን ስለነገራችሁን፣ እሺ ውዴ። በሳውዝ አፍሪካ ነው የሚኖረው መስፈርቶችን ሁሉ አሟልቷል። ሌላ የምጠይቀው ነገር አለ ለምጠይቁም እሺ ፎሎ አድርጊው፣ ፎሎ አድርጊው፣ ፎሎ አርጋት። ገበያ ቶሎ በል ከስተመር ሳይመጣበት ፎሎ አርጋት። እሺ ምጠይቃት ጥያቄ ያለ ካንተ አንተ ጥያቄ ያለ ማለት ስንት አመቷ ነው? ልጅ አላት የላትም? ንገሪው። ልጅ አለሽ የለሽም? ትዳር አግብተሽ ፈተሻል አልፈታሽም? ለወንዶች የሚያሳስባቸው ነገር እድሜያችን እና አግብተን እናውቃለን፣ ወልደን እናውቃለን። እነዚህ ሶስት ጥያቄዎች ለመጠየቅ ፈልገዋለን። አንደኛ እድሜዋ ስንት ነው? ሁለተኛ አግብታ ፈታለች ወይ? ልጅ አላት ወይ? ጥያቄዎች ነገር በላይ ልጅ የለኝም። እድሜሽስ? ወደ ሀያ አምስት እየገባሁ ነው። በአስር አመት ይበልጥሻል እሱ በጣም ጥሩ ነው። ወንድ ልጅ ሲበልጥ ጥሩ ነው። ችግር የለውም፣ ችግር የለውም። ሃያ አምስት አመቷ ነው። አግብታ አታውቅም፣ አልወለደችም። ጆችክ መልስ ጓደኛ ምናምትስ በስልክ የሚያጨቃጭቅ የሚያጣላ ካለብሽ ጓደኛ ማለት ኤክስ ቦይፍሬንድ ማለት ነው። ያው ምናልባት እስካሁን ያለው መስመር ላይ ያለው ሰው እንዳይኖረባት ወይ የተለያየሽው ፍቅረኛ በስልክ የሚጨቀጭቅሽ ነገር የሚፈልግ አለ ወይ እያለሽ? ነው ሚያወሩኝ። አሉ ግን እኔ አላወራቸውም። ያው እ ያልፈልገት ፍቅረኛ ነበረኝ ግን አሁን ተለያይተናል። ቆይተናል ፍቅረኛ ነበረ ተለያይተዋል ቆይተላምናት ሰውናት

ችግር የለብኝም እኮ ናለ የትም አገር ቢሆን። ማለት ወደ አረብ ሀገር አሁን ላይ ባለው ሁኔታ ለስራው ትንሽ ፍላጎት ስላለኝ ሆነ የመስራት ፍላጎት ስላለኝ ሰርች

ውጭ አይታይም፣ መሬት ነው የሚታየው። ራሴ እያዘጋጀው ነው። ለዛ ነው ተዘጋጅ። አስተኛው ማሬ፣ ምንድን ነው የምትዘጋጁ? ፍሊተር አለ እኮ። ፍሊተር አትጠቀሚ። አልመጣልኝም ብሎ ነው እኮ እየጎረጎርኩኝ ነው ፍሊት። በራስሽ ተማመኝ በቃ በኖርማል ተማመን ያቀልኳት ፍሊተሩን አድታው መሬቱ መሬት ላይ ሆና ፍሊተር ይሄ ተቀያየሩ አውሩ እና ሰርጋችሁን እኔ ነኝ ስፖንሰር የማደርገው እኔ ቃል የገቡልኝ ድርጅቶች አሉ ስፖንሰር የሚሆኑልኝ ሰርጋችሁ በእኔ ስፖንሰርነት ነው እሺ ለሰርግ ስደርሱ ነው

እልክልሃታለሁ። እሺ፣ የእሷን ቁጥር ነው አንተ የምትጠይቃት? ወንድ ነው ቁጥር ወንድ አይደለም የሚሰጠው፣ ሴት ናት። አንተ ቁጥር ሽላኪልኝ ብለህ ተቀብለህ፣ በኢንቦክስ አንተ ሄደህ በዋትሳፕ ወይም በኢሞ በምታወሩት ነገር ታወራታለህ ከአንተን ቁጥር